እሺ አመሰግናለሁ የገንዳውሃ ከተማ አስተዳደር የውስጥ ለውስጥ የእግር ኳስ ውድድር እንግዲህ የበጋው መርሃ ግብር ማለት ነው በደማቅ ሁኔታ እንዲጀመር ከመጀመሪያም ጀምሮ የቅድመ ዝግጅት ስራዎች ተሰርተው ነው ወደ ስራ የተገባው። ይህ ሲባል ከሁሉም ባለድርሻ አካላት ጋራ ከከተማ አስተዳደር ከንቲባ ጋራ ከጽህፈት ወይም ደግሞ ከተማ ማን ነው ከገንዳውሃ ከተማ ወጣቶችና ስፖርት ጽፈት ቤርግ ጋር እና ከሌሎች ባለድርሻ አካላት ጋር ውይይት በማድረግ ነው ውድድር እንዲጀመር የተደረገው። ያም ደግሞ ለየት የሚያደርገው ዘንድሮ በኮሚቴ የሚመራ ውድድር ነው የሆነው ማለት ነው። ከዚህ ጋር ተያይዞ እንግዲህ አጠቃላይ ውድድሩ ሲጀመር ከምድብ ጨዋታ ጀምሮ እስካሁን እስከ ዋንጫው ጨዋታ በደመቀ ሁኔታ ውድድሩ እንዲካሄድ ከፍተኛ የሆነ ጥረት ተደርጓል ይህም በመጀመሪያ ከስፖርታዊ ጨዋነትን ለተጫዋቾች ሰፊ የግንዛቤ ማስጨበጫ ተሰጥቷል። እንዲሁም ደግሞ ከአሰልጣኞችና ከሌሎች ባለድርሻ አካላት ጋርም ውይይት በማድረግ ጨዋታው ያለምንም እንከን እንዲጠናቀቅ ከፍተኛ የሆነ ጥረት ተደርጓል። ይህ ዛሬ እንግዲህ እንደምታየው ያው ከፍተኛ የሆነ የሕዝብ ቁጥር ባለበት ሰው ሜዳ ላይ መጥቶ የፍጻሜውን ጨዋታ እየተከታተለ ይገኛል ማለት ነው። እንግዲህ ሁለቱ ቡድኖች እስካሁንም ከፍተኛ የሆነ ፉክክር አድርገው ነው ለዚህ የደረሱት ማለት ነው። ዛሬም እንደምታዩ በሜዳ ላይ ህዝቡ ከፍተኛ የሆነ ድጋፉን እያደረገ ይገኛል። ያው እንደሚታወቀው የገንዳውሃ ከተማ ህዝብ የስፖርት ወዳድ ህዝብ በመሆኑ አሁንም ሜዳ ላይ ከፍተኛ የሆነ ድጋፉን እያደረገ ይገኛል። ለቀጣይም በዚሁ እንዲቀጥል ለማለት ፈልጋለሁ። አመሰግናለሁ። እንደሚታወቀው እንግዲህ በየአመቱ በጋ ውስጥ ለውስጥ ውድድር ይካሄዳል። በያዝነው አምንነት ማለትም በ2017 በስድስት ቲሞች በአንድ ዙር አድርገን ውድድሩን ለማካሄድ ሞክረናል። እንግዲህ እንደ ተቋም በዚህ አመት በያዝነው በጀት አመት ማለት ይቻላል ደስ የሚል ውድድሮችን አድርገናል ማለት ይቻላል። ቡድኖችም ጠንካራ ተፎካካሪ ከስፖርታዊ ጨዋነትም ካለፉት አመታት የተሻለ የስፖርታዊ ጨዋነት የተሻለ ተጫዋቾች የታዩበት ውድድር ነው ማለት ይቻላል። ያን ያን ሁሉ እንትን ብለን እንግዲህ ከዚህ ደርሰናል። ዛሬ ደግሞ እንግዲህ እንደሚታወቀው በጥረት አካዳሚ እና በሴት ቱመራ ሆቴል የፍጻሜ ጨዋታ አለ። እንግዲህ በአማረና በደመቀ ሁኔታ የከተማችን ማህበረሰብ በብዛት ወይም በነቂስ ወጥቶ እየተከታተለ ያለ ጨዋታ ነው። ይህንን ጨዋታ ደግሞ በስፖርታዊ ጨዋነት በምንም የተሻለ ካለፉት አመታት ከነበሩን ስህተቶች ምናምን ታርሞ የተሻለ ውድድር እና የተሻለ ሽልማት የተሻለ ዝግጅት ያደረግንበት ውድድር ነው ማለት ይቻላል ብዬ ይገምታለሁ። ስሜ ሄኖክ ሰንደቁ ይባላል። የውጥረት አካዳሚ እግር ኳስ ቡድን የተመሰረተው ያው በአሁኑ ፋዘር በህይወት ነበርና በፉትሳል ውድድር ጀምሮ ከዛም በመቀጠል እሱ ባይኖር እሱ የጀመረውን ስራ እዚህ ጋር እያስቀጠልን እንገኛለን። ያው ፈጣሪ ረቶን ነው። አሁን የፋይናል ጌም ነበር። ያው መታሰቢያነቱም አሪፍ ፕሮግራም ነበር። ጥሩ ነገር አድርገናል። ጥረት አካዳሚ ቡድን ያው እሱ መስራች እንደመሆኑም ሰሚያው ነውና አፍተር 5 በመቀጠል አሁን ላይ በአዋቂዎች ደረጃ ነው። ታዳጊዎችን በደንብ ድጋፍ በማድረግ በፋዘር መታሰቢያነት ለገንዷ የእግር ኳስ ቡድን የተሻለ ትውልድ እናፈራለን። ያንንም ብለን በውጭ መንገድ እየሰራን ያው እንደሚታወቀው፣ ፋዘር ዛሬ አይደለም ኳስ መደገፍ የጀመረ ከዚህ በፊት በልጆችን ታዳጊዎችን ይዞ በሆቴሉ ስም ዶናት በሚል የእግር ኳስ ቡድን እኔም ነበርኩ በልጅነት አብረን። ከዛ ጀምሮ አሁን ላይ ደግሞ ለዚህ ደርሷል። ያው ሀዘር በሕይወት ባይኖርም ክለቡም ይቀጥላል፣ ለወደፊት ቋሚ ነው። ታዳጊዎችንም ዳብል አድርገን ለመያዝ አስበናል እና ያው የገንዳውሃን እግር ኳስ ቡድን በሱ መታሰቢያነት እናሳድጋለን። ጌታ ንጉሴ ይባላል። የገንዳውሃ ከተማ ወጣቶችና ስፖርት ጽህፈት ቤት የስፖርት ቡድን መሪ ነኝ። ያው በዚህ ዓመት የ2017 የበጋ መርሃ ግብር በስድስት ቡድኖች ውስጥ ለውስጥ ውድድር ሲካሄድ ቆይቷል። ሲካሄድ ቆይቶ ዛሬ በሴት መራ የእግር ኳስ ቡድን እና የጥረት አካዳሚ ትምህርት ቤት የእግር ኳስ ቡድን የፍጻሜ ዋንጫ ጨዋታ እየተካሄደን ያለ ከዚህ በበለጠ ከዚህ በበለጠ ቡድኖችን በማጠናከር እና የበጋ ፍጻሜውን በተጠናከረ መልኩ እንዲያልቅ ተደርጎ የክረምት የመበራ በቃ ማን የክረምት ውድድርን ለማስጀመር በርካታ ስራዎችን እየሰራን ያለንበት ሁኔታ አለ። ስለዚህ ያው ከዚህ የበለጠ ቡድኖችን ቀጣይ አምተን ወደ ውድድር የሚሳተፉበት ሁኔታ እና በተለያየ እድሜ ከካታጎሪ ውድድሮች የሚካሄዱበት ሁኔታ እንፈጥራለን። ያው ከዚህ በበለጠ ያው ቀጣይ የተጠናከረ ስራ ሁሉን አሳታፊ እና ምህዳሩን ከማስፋት አኳያ በርካታ ስራዎችን መስራት እንደሚጠበቅብን እንወስዳለን ማለት ነው። ያለው ነገር ይሄ ነው። እሺ ያው የ2017 የገንዳውሃ ከተማ የውስጥ ለውስጥ የእግር ኳስ ውድድር በደማቅ ሁኔታ እንዲዘጋጅ መጀመሪያውንም ያው የቅድመ ዝግጅት ስራዎች ተሰርተዋል። ይህም በኮሚቴ እንዲመራና ውድድሩ የበለጠ ደማቅ እንዲሆንና ሕዝባዊ እንዲሆን ከኮሚቴዎች ጋራ ምክክር ተደርጓል። ሌላው አጠቃላይ ከከተማ አስተዳደር ወይም ደግሞ ከንቲባው ጋር ማነው ከፍተኛ የሆነ ምክክር ከተደረገ በኋላ ነው ወደ ውድድር የገባ ነው። በዚህም መሰረት ውድድሩ ከመጀመሪያው ጀምሮ በምድብም የነበረው ውድድር አሁንም ደግሞ እዚህ ለፍጻሜ የሚታየው ውድድር በጣም ደማቅ የሆነ ውድድር ነው ማለት ነው። ያን የሆነበት ምክንያት ስፖርቱን ህዝባዊ ለማድረግ ተሞክሯል። በዚህ ዓመት ነው ተሻለ መንገድ ህዝቡ ሜዳ መቶ ጨዋታውን እየተከታተለበት ያለበት ሁኔታ ይኖራል ማለት ነው። ከዚህ ጋር ተያይዞ ተቋሙም ያው ከፍተኛ የሆነ አስተዋጽኦ ማድረግ ችሏል። ያ ማለት ኮሚቴን ማደራጀት፣ ዳኞችን በአግባቡ ክሪት ማድረግ ወይም ደግሞ ለዳኞች ስልጠናን በመስጠት ከፍተኛ የሆነ ትኩረት ሰጥቶ ይሰርቷል ማለት ይቻላል። ያው ዛሬ እንደሚታየው የመጨረሻው ዛሬ የፍጻሜ ውድድር ነው። ይህም የፍጻሜ ውድድር ከፍተኛ የሆነ ድምቀት ኑሮት እየተካሄደ መሆኑን ነው እንግዲህ የሚያሳየው። ስለዚህ አጠቃላይ የገንዳ ውሃ ከተማ ህዝብ ስፖርት ወዳድ በመሆኑ ስፖርቱን በአግባቡ እየተከታተለ መሆኑ እንደሚታየው ነው እንግዲህ ሜዳ ላይ እንደሚታየው ነው ማለት ነው። ስለዚህ ለቀጣይም የበለጠ ህዝባዊ ለማድረግ ከፍተኛ ስራ መስራት እንደሚያስፈልግ ይጠበቃል ማለት ነው።